እስራኤል ጄቶች በልበ ሙሉነት እንዲሁም በድፍረት በኢራን ሰማይ ላይ እንደ ልባቸው ይገማሸራሉ። የእስራኤል ጦር ከፍተኛ አዛዦችም ከወታደራዊ ጣቢያዎች ሆነው ቀጭን ትዕዛዝ እያሳለፉ ነው። በአሁኑ የኢራን ዘመቻ በእስራኤል ጦር ውስጥ በመሳተፍና በመምራት ኢትዮጵያውያን ወይም ቤተ እስራኤላውያን እየተሳተፉ እንደሆነ መረጃዎች እየወጡ ነው። እስራኤል ባለፉት ስድስት ቀናት በኢራን ላይ እየፈጸመች ባለችው ጥቃት ደመ ሀበሾቹ ቤተ እስራኤላውያን የጦር መኮንኖች አስደናቂ ጀብዱን እየፈጸሙ እንደሆነ የእስራኤል ብሔራዊ ሚዲያዎች በስፋት እየዘገቡት ይገኛሉ። ኢትዮጵያውያን ደም ያላቸው እስራኤላውያን የጦር መኮንኖች የእስራኤል ድል ሚስጥር መሆናቸውም በስፋት እየተወሳ ነው። እኛም ጥቂቶቹን ኢትዮጵያውያን የእስራኤል ጦር አዛዦችን እናስተዋውቃችኋለን። ከዚህ በተ በተጨማሪም በቴህራን ሰማይ ላይ ደረታቸውን ነፍተው እንዳሻቸው ስለሚገማሸሩት አይነኬ የእስራኤል ጄቶች እንነግራችኋለን። አብራችሁን ቆዩ። ቴላቪቭ እንደተሸበረች ናት። ቴህራንም እንደተናወጠች እንደ ከዚህ ቀደም አንድ ሁለት ሚሳኤል በመወራወር የሚቆም ግጭት አይመስልም ኢራን እስራኤልን በፍጹም አቅሜ ደበደባለው እያለችም ጥቃቷን ቀጥላለች እስራኤልም ኢራን ኒውክሌር ስትታጠቅ ቆሜ አላይም በሚል እቡይ ስሜት ድብደባዋን ቀጥላለች በእርግጥም ጦርነቱ ወደ ሙሉ ጦርነት የማደግ ነገሩ አይቀር ይመስላል በዚህ ጦርነት እስራኤል ያሏትን ሚሳኤሎች ድሮኖችና የሚሳኤል መከላከያዎቹን ሁሉ እየተጠቀመች ትገኛለች ከዚህ ጀርባ ታዲያ እውቀትን ከልምድ ደርበው የተካኑ የጦር መኮንኖች አሉ። ከነዚህ የጦር መኮንኖች መካከል ደግሞ ቤተ እስራኤላውያን እንደሚገኙበት መረጃዎች ወጥተዋል። በእርግጥም ከእስራኤል ሰሞነኛ ስኬታማ ድብደባ ጀርባ ደመ ሀበሾቹ ፈላሻዎች አሉበት ተብሏል። እንደሚታወቀው ኢትዮጵያና እስራኤል ዘመናትን የተሻገረ የባህል የሃይማኖት፣ የፖለቲካና የህዝብ ለህዝብ ግንኙነት አላቸው። የእስራኤሉ ንጉሱ የእስራኤሉ ንጉስ ጠቢቡ ሰለሞን በንግስት ሳባ ውበት ተለክፎ ጉርብትናቸው ከጀመረ ጊዜ አንስቶ አሁንም ድረስ የዳበረ ግንኙነትን መስርተዋል። በዚህም በተለምዶ ፈላሻ የሚባሉ የእስራኤልም የኢትዮጵያም ደም ያላቸው ዜጎች በስፋት እንዲፈጠሩ ሆኗል። በተለይም በጎንደር አካባቢ ቤተ እስራኤላውያን ወይም በተለምዶ ፈላ ተበላሾች በስፋት ይኖራሉ። በኢትዮጵያ ስላሉ ቤተ እስራኤላውያን ብዙ መላምት አለ። ስለ ቤተ እስራኤላውያን አመጣጥም ታሪክ ብዙ ይላል። ንግሥተ ሳባ ንጉሥ ሰለሞንን ጠይቃ ስትመለስ አብረዋ ታጅበው እንደመጡ ታሪካቸውን የሚመዙ አሉ። የእስራኤል ምኩራብ በባቢሎናውያን ከመፍረሱ ጋር ተያይዞ ወደ ግብፅ የተሰደዱ፣ ከዚያም ኪሊዮፓትራ ስልጣን እስከያዘችበት ድረስ ቆይተው በአውግስጦስ ቄሳር በመሸነፏ ምክንያት ወደ ተለያዩ አገሮች እንደተሰደዱም ይነገራል። ንጉሥ ካሌብ ግዛቱን ከማስፋፋቱ ጋር ተያይዞም የመንን በ ረረበት ወቅት እንደመጡም ሌሎች የታሪክ መጽሐፍቶች ይናገራሉ። በሃያኛው ክፍለ ዘመን መጨረሻ ታዲያ የእስራኤል ባለስልጣናት ሕገ መንግስታዊ ውይይት ካደረጉ በኋላ ቤተ እስራኤላውያንን ወደ እስራኤል የመመለስ ዘመቻ በ1970ዎቹ ጀምረዋል። በ1980ዎቹም ነዋሪነታቸውን በሱዳን ያደረጉትን እንዲሁም ደግሞ ከአዲስ አበባ በሙሴ እያሱ እንዲሁም በሰለሞን ዘመቻዎች በእስራኤል ጸጥታ ኃይሎች በመታጀብ በሺዎች የሚቆጠሩ ቤተ እስራኤላውያን ወደ እስራኤል ተወስዷል። በ1990 መጀመሪያዎቹ እስራኤል በርካታ ቤተ እስራኤላውያንን ከኢትዮጵያ ወደ ቴልአቪቭ አሻግራለች። በዚህም በእስራኤል በተለያዩ የሙያ መስኮች ውስጥ ቤተ እስራኤላውያን አውራ እየሆኑ ነው። ቤተ እስራኤላውያኑ ከተቆጣጠሯቸው የእስራኤል መስሪያ ቤቶች መካከልም አንደኛው የጦር ሰራዊቱ ነው። በእስራኤል ጦር ውስጥ ከተራ ወታደር አንስቶ እስከ ከፍተኛ አዛዦች ድረስ የቤተ እስራኤላውያን ቁጥር ጥቂት የሚባል አይደለም። እነዚህ ወታደሮችና የጦር አዛዦች እስራኤል ከሐማስ፣ ከሄዝቦላ አሁን ደግሞ ከኢራን ጋር እያደረገች ባለችው ዘመቻ ቤተ እስራኤላውያኑ የጦር መኮንኖች ለቴል አቪቭ የቁርጥ ቀን ልጆች ሆነዋል። ባለፉት ስድስት ቀናት እስራኤል ከፈጸመቻቸው የተሳኩና የተጠኑ የሚሳኤል ድብደባዎች ጀርባ እነዚሁ ቤተ እስራኤላውያኑ ልጆች ፊት አውራሪ ሆነዋል ነው የሚባለው። የእስራኤል ሚዲያዎች እያወጡት ባለው ዘገባ ሚሳኤሎቹን በመቆጣጠር ኢላማቸውን እንዲመቱ በማድረግና የተ ጠኑ የጦር ስትራቴጂዎችን በመንደፍ ዋነኛውን ስራ በብቃት እየሰሩት እነዚህ ደመ ኢትዮጵያውያን ቤተ እስራኤላውያን ወታደሮች ናቸው ተብሏል። ዘገባው ቀጥሎም ቤተ እስራኤላውያኑ በጋዛና ሊባኖስ ከዚህ ቀደም ያስመዘገቡትን ስኬትና ጀብዱ ዘርዝሯል። በተለይም ከወራት በፊት የእስራኤል እግረኛ ጦሩ በሊባኖስ ሄዝቦላ ላይ ሰፊ ዘመቻ ባደረገበት ወቅት የቤተ እስራኤላውያኑ ሚና ትልቅ እንደሆነ ዘገባው አስታውሷል። ለአመታት በጎንደር፣ አዲስ አበባና በሌሎች ኢትዮጵያ ከተሞች የኖሩት ቤተ እስራኤላውያኑ በዘመቻ መልኩ ወደ እስራኤል እንዲጓጓዙ ከተደረገ በኋላ በጦር ውስጥ ጉልሚና እንዳሳዩ የጠቀሰም ሲሆን በሰሞነኛው የኢራን ዘመቻም ከጦር ስትራቴጂነት አንስቶ ኦፕሬሽኖችን በብቃት እስከ መወጣት የደረሰ ስራን እንደሰሩ ተነግሯል። ስድስተኛ ቀኑን በያዘው የኢራን እስራኤል ቁርቁስ ከሁለቱም ወገን የከፋ ኪሳራ እየደረሰ ነው። ኢራን የምትተኩሳቸው አብዛኞቹ ሚሳኤሎች በንጹሀን ላይ የጎላ ጉዳት ያላደረሱ ቢሆንም የእስራኤል ጥቃቶች ግን እንደ ጋዛው ጥቃቷ ሁሉ በንጹሀን ላይ የሚያደርሱት ጉዳት እጅግ ዘግናኝ እንደሆነ ተነግሯል። ለአብነትም በትላንትናው እለት እስራኤል በኢራን ሆስፒታል ላይ የፈጸመችው ጥቃት ማሳያ ነው። ጥቃቱ ኬርማንሻ በተባለች ከተማ ውስጥ የሚገኘው ፋራቢ ሆስፒታል ላይ የተፈጸመ ነው። ኢርና የተባለው የኢራን እስላማዊ ሪፐብሊክ የዜና ወኪል በጥቃቱ በሰው ላይ ጉዳት ስለመድረሱ ያለው ነገር ባይኖርም የነፍስ አድን ሰራተኞች ወደ ሆስፒታሉ መላካቸውን ግን ዘግቧል። የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኢስማኤል ባጌል ስለ ጥቃቱ ሲናገሩም በሆስፒታሉ ላይ የተፈጸመው ጥቃት ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው በማለት ነው የገለጹት። ከትላንት ሌሊቱ የኢራን ከባድ የሃይፐርሶኒክ ሚሳኤል ድብደባ በኋላ እስራኤል ከባባድ ጥቃቶች እንደምትፈጽም ዝታለች፣ እየፈጸመችም ነው። ድሮኖቿ፣ የጦር ጄቶቿና ሰላዮቿ አሁንም አሁንም በኢራን ግዛት ስር ያለ ከልካይ እንደሚገኙም ተናግራለች። በተለይም የእስራኤሉ ኤፍ15ኤክስ ተምዘግዛጊና ተወርዋሪ የጦር ጄት በልብ በሙሉነት በኢራን ሰማይ ስር እየተገማሸረ ይገኛል። ይህ ተምዘግዛጊ የጦር ጄት እስራኤል አሉኝ ከምትላቸውና ለክፉ ቀን በሚል ጄቶች መካከል አንዱ ነው። ጄቱ አሜሪካ ሰራሽ ሲሆን በሚሸከመው ክብደት በሚያካልለው ርቀትና በፍጥነቱ የዘመኑ የመጨረሻ ቴክኖሎጂ ውጤት ነው። እስከ 13300 ኪሎ ግራም የሚመዝኑ የጦር መሳሪያዎችን መሸከም የሚችሉት እነዚህ እንደ ቂጣ የሚገለባበጡት ጄቶች 12 መካከለኛ ርቀት ተምዘግዛግ ሚሳኤሎችን የመሸከም ተከሻማላቸው በሰዓት 3581 ኪሎ ሜትሮችን የሚጓዙም ሲሆን የዓለማችን ፈጣኑ የውጊያ ጀት የሚል ተቀጽላ እንዲሰጠውም አድርጎታል። ዘመናዊ ራዳር፣ ሴንሰሮችና የኮሙኒኬሽን መሳሪያዎችም ተገጥመውለታል። በየትኛውም የአየር ሁኔታ በቀንም ሆነ በምሽት ጥቃት ማድረስ ይችላል። ይህ በአሜሪካ ሚዙሪ ግዛት ሴንት ሊዩስ ከተማ የሚመረተው አደገኛ ጀት አሁን ላይ በአሜሪካና እስራኤል እጅ ብቻ እንደሚገኝም ወታደራዊ መረጃዎች ያሳያሉ። ይህ ኤፍ 15 ኤክስተም ዘግዛጊና ተወርዋሪ የጦር ጄት በአሁኑ ወቅት በኢራን ሰማይ ስር እንዳሻው ያለ ከልካይ እየተመላለሰ እየተገማሸረ ነው። ኢራን እስካሁን ድረስ ይህን ጄት መታ መጣል አቅቷታል። እስራኤል በቀጣይ ላቀደቻቸው ጥቃቶች ይህን አስፈሪ የጦር ጄት እንደምትጠቀም እየተነገረ ሲሆን ኢራን ጄቱን መቋቋም ትችላለች ወይ የሚለው ግን የበርካቶች ጥርጣሬ ሆኗል። በቀጠለው የሁለቱ ሀገራት ጦርነት አሜሪካ በይፋ ጣልቃ ትገባለች ወይ የሚለው የበርካቶች ስጋትና ጥያቄ ሆኗል። ትራምፕም ወደ ጦርነቱ ለመግባት ፈራተባ እያሉ ይመስላሉ። አንድ የቀድሞ የእስራኤል አምባሳደር ግን ኢራን መጀመሪያ አሜሪካን ልታጠቃና ወደ ጦርነቱ ልታስገባት ትችላለች በማለት ለቢቢሲ ራዲዮ 5 የሰጡት አስተያየት ትኩረት ሳቢ ነው። የቀድሞ በአሜሪካ የእስራኤል አምባሳደር ኢራን የአሜሪካን መርከብ ወይንም ጦር ሰፈር በማጥቃት ወደ ጦርነቱ ልታስገባት ትችላለች በማለት ፍራቻቸውን ገልጿል። ማይክል ኦሪየን በዋይትሃውስ አሜሪካ በመካከለኛው ምስራቅ ወደ ሌላ ጦርነት ገብታ ማየት እንደማይፈልጉም ተናግረዋል። ኢራን መጀመሪያ አሜሪካን በማጥቃት ትራምፕ ላይ በዋይትሃውስ ጫና በመፍጠር ፕሬዚዳንት ትራምፕ እስራኤል ላይ ጫና ያደርጉ ይችላሉ። ከዚያም ጦርነቱ እንዲያበቃ ድርድር ሊያደርጉ ይፈልጋሉ ሲሉ ለቢቢሲ ራዲዮ ፋይፍ ተናግረዋል። ኢራናውያን የሚያስቡት እንደዚያ ሊሆን ይችላል ያሉት ኦሪየን፣ ያ ነው ያለኝ ፍርሃት በማለት ተናግረዋል። ኦሪየን እስራኤል ጥቃቷን መቀጠል እንዳለባት አትተው፣ በአሜሪካ የሚገኙ አንዳንድ ሰዎች እንደሚሉት አሁን ተኩስ አቁም የሚደረግበት ሰዓት አይደለም በማለት ጦርነቱ ሊቀጥልና ሊቀጣጠል እንደዚሁም ደግሞ አድማሱን ሊያሰፋ እንደ